ይመስሎኛል ምክንያቱም አብዛኞቻቸው ከመጡ በኋላ ከተያዙ በኋላ እውነት እውነቱን መናገር አይፈልጉም። ቢያንስ እንግዲህ እነዚህ ፈርተውም ሊሆን ይችላል። ሲጀምር ያስፈራሯችኋል ብዙ ነገር ስለለዛም ለዛም ይመስለኛል እንግዲህ እያንዳንዳቸው ከጀርባ ያለውን ሁሉን ነገር ሳይቀር እንግዲህ ይች ልጅ ሁሉንም ነገር ነግረዋለች። ሞር ደግሞ የልጆቹ እነዚህ ሁለት ወንዶች መያዛቸው ትልቅ ለልዑል ትልቅ መረጃ እንትን ነው የሰጡት። ስለዚህ በተለይ ስለ እኔ ስማቸው ራሱ ቄስ እጥራቸው እና እያንዳንዱ ጌታ አሁን ጌታቸው ኤፍሬም ምንትና በሏቸው። በቃ እያንዳንዱ እዚህ ስራ እያልተሳተፈ የለም እንዳለ ወንጀለኞች ናቸው። ልዑል አንደኛ ነገር አሁን ላይ እየደረሰባቸውም ስለሆነ እና የነዚህ የኤልሳን ጉዳይ ተውት። ኤልሳ ወደደችው አልወደደችው የራሷ ጉዳይ ነው። እሷ የራሷን ምርጫ መርጣ ወስዳለች። አባቷንም አልሰማ ያለች ናት እኮ ልውልን ይቅርና እንዲ ጦሱ ጥንቡሳሱን ይዛትሂድ ባለችበት ሰላምትሁን በቃ። ለሰው ልጅ ምንም ቢሆን ለጥላትሽን ቢሆን ሰላም ተመኘለት። ከዛ ውጭ ምንም ማድረግ አይቻልም። የእሷን ነገር ደጋግሞ ደጋግሞ ማውራት ራሱ አሰልቺ ነው የሚሆነው፣ ይመስለኛል። ስለዚህ የልሳን ጉዳይ ትተው፣ ልውልም ሞራውን ስለ ኤልሳ ምናምን ትኩረት ምናምን ትቷል። አሁን ላይ እነዚህ ከጀርባ እያንዳንዱ እያደረጉ ያሉትን ሴራ ይህንን ነገር ለማስቆም ለአንድና ለመጨረሻ ጊዜ እውነት እውነት ናት። በቃ ሁልጊዜም እውነትን ይዛችሁ የምትጓዙ ከሆነ እውነት ናት። ሲቀጥል ደግሞ የዚህ የእያንዳንዳቸውን እንትን ከጀርባ ያለውን አንድ ባንድ እሷ ልጅቷ ከተናገረች እነዚህ ልጆች ቢያንስ ልውል አሁን ላይ እየቀረበ እነዚህን ሰዎች ለመያዝ ትልቅ እንትን እየሰጡት ነው፣ መረጃ እየሰጡት ነው ማለት ነው። ሞት ደግሞ እነሱ ያው ቪዲዮ ስለሚለቁ ከጀርባ እንትን እንትን እየተከታተሉ እንትን ካላሉባቸው በስተቀር እንደ በፊቱ አሁን ከነ ልዑል ሰው እንደዚህ እንትን የሚያወጣ ሰው የለም። ሁላቸውን ባለፈው አይታችኋል። ብዙ ሰዎች ከነሱ ጋር እየሰሩ እነሱ ጋር መስለው ሌላ እንትን እያሉ የነበሩት እነሱ እንዳለ እንትን ካሉ በኋላ አሁን ግን ሞር ሁሉንም ካጣሩ በኋላ ያላቸው ነገር አንድናንድ እያንዳንዱን ማጣራት ስላለባቸው እየጠራ ሲሄድ ነው ትክክለኛ እንትን ወንጀለኛው መያዝ ያለበት። ስለዚህ ከጀርባም ያሉትን እያንዳንዱ እያያዘ እንግዲህ ልውል ያው ብቻውንም ስለሆነ ይመስለኛል። ያው ከጀርባም ቢኖርም ፊት ለፊት እንግዲህ ያው ቴድሮስ ከሄደ በኋላ ነገሩ ይህም ወንድማችንም እየሰራ ነው፣ ያቅሙን ያክል እየሰራ ነው። ብቻ እያያችሁት ነው እንግዲህ እኛ ቴድሮስ ስለለመድ ነው ሁል ጊዜ ቴድሮስ ቴድሮስ እንላለን እንጂ ልጁም ያቅሙን ያክል እየሰራ ነው ማለት ነው። ብቻ እስኪ ለሁሉም ነገር እግዚአብሔር ያግዛቸው። እነዚህ ልጆች ሳይለቅ አሁን ከእያንዳንዳቸው እንትን ሳይል በተለይ ሴቷ ብዙ ነገር የምታውቅ ልጅ ናት። ሁሉንም ነገር የምታቀነባብር ናት። እንደዚህ ስትዋት ቀላል ሰው እንዳትመስላችሁ። ግን የምትሰራቸው ስራ፣ የምታውቀውን ነገር ሁሉ ስታወራ የእውነት ከእሷ ነው ትላላችሁ ወይስ ተመክራ ነው ትላላችሁ? እና ጊዜ ምንም እንኳን ቢፈጅባቸው የእነዚህ ሰዎች መጨረሻ አሁን ላይ እንትን እያለ ይመስለኛል። ልዑል መቼም ድካሙ እና ልፋቱ እንግዲህ ከንቱ አይቀርም። እያንዳንዱን ቅጣቱን ማስገኘት እስካለበት ድረስ ቅጣታቸውን ያገኛሉ። ሰው ምንድን ነው የዘረው ነው የሚያጭደው ይባላል። ትክክል ነው። ከእያንዳንዳቸው ከትናንት ወዲያ የተለቀቀውን ትናንት ነው እንጂ ትናንት የተለቀቀውን አያታችኋል። ልጅቷ እንግዲህ ከእያንዳንዱ እንትን ይቀባበላሉ እርስ በርሳቸው። ከሱ እነሱ ይመጣሉ፣ ከሱ እንትን ይወስዳሉ። እነዛም እንደዛ እያሉ ብዙ ነገር እየሰሩ ከስር ከስር በተለይ በልዑል ዙሪያ ላይ አሁን ላይ እነዚህ ሰዎች እያጠ- እንትን እየሰሩ ያሉት ልዑልን ለመያዝም ምን እንደሚፈልጉ ራሱ ግራ እያጋባኝ ነው። ልዑል እኳን ኦሬዲ እነሱን ይዞ ፍርድ ማስገኘት ስላለበት እስካሁን ድረስ በተለይ በኤልስ አባት ጉዳይ ከንብረቱ ጀምሮ ምንም እንኳን ቢመለስለት የሚቀር ነገር አለ ብለዋል። እሱም ነገር እያንዳንዱን እንትን ማጣራት ስላለበት ልዑል ጊዜ ሳይወስድ አሁንም ሳይረፍድበት እያንዳንዱን እያጣራ ነው ያለው። እነዚህ አሁን ላይ እንዳበቃላቸው ስላወቁ ይመስለኛል። ከጊዜ ጊዜ እያንዳንዱን እንትን እያስረዘሙበት ለልውል ስራ እያበዙ እንትን እያሉብን የመጡት። ይቺ ልጅ ደግሞ አሁን እውነት እንደው እሱ የምታወረው እነዚህ ልጆች ደግሞ ታውቃላችሁ፣ እያንዳንዳቸው እውነትን ከፊት ለፊት መተው መጋፈጥ አይፈልጉም። እያስመሰሉ ምናምን ነው የሚናገሩት። እውነቱን ትክክለኛ የሚያውቁትን መረጃ አይናገሩም። እንግዲህ ከተናገሩ እናገራሉ፣ እምቢ ካሉ ደግሞ በሚገባቸው ቋንቋ ልዑል ያናግራቸዋል ማለት ነው። ሰው በክብር በንትን ለምነሹ ካልተናገረ ከዚያ በላይ ምንም ማድረግ አይቻልም። ስለዚህ ትመክሪዋለሽ ዋለሽ፣ እምቢ ካለሽ ምንድን ነው ምከረው ምከረው፣ እምቢ ካለ መከራ ይምከረው ነው የሚባለው። በጣም ታግሷቸዋል እስካሁን ድረስ፣ ብዙ ነገር እያየ እንዳላየ ያልፏል። አሁን ላይ ግን ከአቅም በላይ ሲሆንባቸው፣ እያንዳንዱ በተለይ አሁን እነዚህ ህጻናቶች አያሳዝኑም? ምንም በማያውቁት ወንጀል እያሰሯቸው ገንዘብ ገንዘብ ገንዘብ። እነዚህ ትንሽ ልጆች ናቸው። ነገ ጠዋት ሰርተው ከዚህ በላይ ደግሞ ከበጣም የሚገርም ደግሞ ከሁለት መቶ እስከ መቶ ምናምን አስር ሺህ ሀያ ሺህ ምንም እኩን ህይወታቸውን የማይቀይርላቸው እንትን እኮ ነው ግን። የእድሜ ልካቸው ጸጸት ገብተው የሚቀመጡ እነዚህ ሰዎች ልጆች ናቸው። ጥሩ ነገር እንትን ማለት ሲገባ ለሱ ጥቅም ብቻ ሲል ያልሆነ ስራ እያሰራ፣ ነገ ጠዋት እነዚህ ልጆች ምንድን ነው የሚሆኑ? ምንድን ነው የሚጠብቃቸው? እኔ ለእንደዚህ አይነት ሰው በፍጹም አላዝንም። በተለይ በወንጀል እየሰሩ በመጨረሻ ሲያዙ ወይኔ ምኔ ምኔ የሚሉ ሰዎች አረ፣ እኔን አያርግኝ። እኔ ለእነሱ አላዝንም። እንደፈለጉ መሆን ይችላሉ። አረ እኔ እማ እኔ እንትን የምለው ልዑልን ብቻ ልዑልን ከጀርባ ያሉት በቃ የዚህ ነገር አብቅቶላቸው እረፍት የሚያገኙበት እንትናቸውን በቃ እሱን ብቻ ነው እንጂ ሌላው የራሳቸው ጉዳይ ነው። በቃ ረፍት የሚያገኝበት የልዑልን ነው የምፈልገው። እና ለማንኛውም እንግዲህ እነዚህ ከተያዙ ቢያንስ በትንሹም ቢሆን ያው መረጃ መሰብሰብ ይችላል ብውል እንግዲህ ያው እስከሚያልቅለት ድረስ እነዚህ ሰዎች ካልተያዙ መቼም ሰላም አያገኝም። እና ያለን ምን እንደሚመጣ ቀጣይ ደግሞ ምን እንደሚፈጠር እያንዳንዳቸውን እንግዲህ የስራ የስራቸውን የሚሰጣቸው ይመስለኛል። ከጊዜ ጊዜ እንትን ሲላሉ ስትሉ በጣም እኔ እንጂ አንዳንድ ጊዜ ስታያቸው በጣም የሆነ ምንድን ነው የሚባለው እያንዛዛባቸውን የመጣው እና እኔ ለልዑል ብቻ ነው የምጨነቀው። ምክንያቱም ልዑል ወጥመድ ውስጥ እንዳይከቱት የሆነ በቃ እንዳያግቱት ምናምን እሱም ብቻ ነው የምፈራለት። ሁሉ ጊዜ ያው ከጀርባም ሰውን ቢኖር መጠንቀቅ ስላለበት ለእንደዚህ አይነት ነገሮች በቃ ዝም ብሎ ማለፍ። የሆነ እነዚህ ሰዎች ምን እንደሚፈልጉ ታውቃላችሁ። እና አላማቸው ሁሉ ነገር ልዑልን ከዚህ ስራ ለማስወጣት ነው እነዚህ የሚሰሩት። እና ልዑል ደግሞ ለዚህ ነገር ምንም አይነት እንትን አይሰጥም። እያንዳንዱ የስራቸውን መስ የእጃቸውን እስከሚያገኙ ድረስ ልዑል በተጠንቀቅ እንግዲህ በተቻለ አቅም ደግሞ አሁን ይህን ቪዲዮ ከለቀቀ በኋላ እንግዲህ ያው እነሱ ስለሚያዩ የእነሱ ሰዎች ከልዑል እጅ እንደገቡ ሲያዩ ደግሞ እንግዲህ ሌላ ምን አጀንዳ እንደሚፈጥሩ አናውቅም። ያው ምንም ቢሆን ልዑል እነሱም የሆነ ነገር ሲፈጥሩ ልዑልም ከጀርባ ጀርባቸው እንግዲህ እያንዳንዳቸው እየለቀመ ያወጣቸዋል። ምንም እውነት ከነገራችን ላይ እውነትን ይዛችሁ የምትታገሉ ከሆነ በፍጹም እውነት ያሸንፋል። ምንም አይነት እንትን የላቸውም እና ሁሉም እግዚአብሔር ይጠብቃቸው፣ ብቻ ክፉ ነገር አያሰማም። መልካም ነገር ነው የምንመኘው። መልካም መልካሙ ነገር እንመኛለን። ከዛ ውጭ እንግዲህ ምንም ማድረግ አይቻልም። ትለዋለ ትለዋለ ካልሆነ ይሆናል ከሆነ ምንድን ነው የሚባል አባባል አለ። ለማንኛውም እንግዲህ ጸሎት አድርጉላቸው ለነ ልኡል ቴድሮስ። ከነገራችን ላይ እሱ ልጅ ከሄደ በኋላ የአብዛኞቻችሁ ቴድሮስ፣ ቴድሮስ፣ ቴድሮስ፣ ኮሜንቱ ቴድሮስ እውነት እኔ እንደውም ስጠብቅ ነበር ለአዲስ ዓመት ይመጣል ብዬ በመሀል ላይ እንትን እያልኩ ነበር፣ ግን እሱ ግን አልመጣም። እንግዲህ ያው የስራ አጋጣሚም ሊሆን ይችላል ባለበት ሰላም ይሁን። እያንን ለወንድማችን መልካም ነገር እንመኝለታለን። እንግዲህ ከዚህ በላይ ሌላ ምንም ማድረግ አይቻልም። በጣም ጎበዝ ልጅ ነው። ከነገራችን ላይ በተለይ በልሳ ጉዳይ በጣም ብዙ ታግሏል። ቴዎድሮስ በስማም እስከ ስንት እስከ ክፍለ ሀገር ድረስ ሄዶ በጣም ብዙ ነገር እንትን ብሏል። ያው ከስራው በወጣ ደስ ይለን ነበር። አእምሮ ቢሆንም ቢሆንም ያው እንግዲህ አዲሱም ወንድማችን እንግዲህ እየሰራ ነው፣ እያገዘው ነው ልውልን ከኛ የሚጠበቀው እንግዲህ እነሱ ማበረታታት እየገባን ቪዲዮዋቸው ላይክ፣ ሼር ቪዲዮ እስከ መጨረሻ እያየን በተለይ አብዛኞቻችሁ ገብታችሁ የማን ነው ልዑል አዲስ አመት አዲስ አመት ሰብስክራይብ አድርጉ ሁለት መቶ ሺ ብሎ ይሄው አዲስ ዓመት አለፈ። አሁንም ብናደርገው አይከፋም። አደ ሁለት መቶ ሺ ብናስገባው ደስ ይላል። በጣም ብዙ ዝም ብሎ ፕራንክ ምናምን የውሸት እንትን የሚሰሩት እንኳን እስከ ሶስት መቶ ስንት ሺ እንትን ያገኛሉ እነዚህ ደግሞ የሰው ህይወት እያተረፉ ነው ያሉት እና መልካም ነገር ለሚሰሩ ሰዎች ማበረታታት የኛ ግዴታችን ነው እየገባን ዝም ብለን መውጣት እንትን አይልም ጥሩ አይደለም ከገባን አይቀር ሰብስክራይብ ላይክ እያደረግ ቪዲዮዋቸውን ላይክ ስታደረጉ ለብዙ ሰው ተደራሽ ስለሚሆን ሰብስክራይብም እየጨመረለት ይሄዳል ነው ምለው ልዑልም እንግዲህ ብዙ ጊዜ ተናግሯል። እንግዲህ ያው አንድ ጊዜ ደግሞ ከተናገርሽ በኋላ ምንአስር ጊዜ መደጋገም ትንሽ ሰውን የሚያሰለች ይመስለዋል ልዑል፣ ለዛ ነው ዝም የሚለው። እንግዲህ ምንምና ማለት አልችልም። ዛሬ እንግዲህ በመጣው እንግዲህ ይህን ይመስላል እንግዲህ ያ በትንሹ አሳይቻችኋሉ አሳይቻችኋለሁ ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ ባላችሁበት ሰላማችሁ ይብዛልኝ እያልኩኝ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ ደህና ቆዩኝ። እኔንም ለምታበረታቱ ይሄት ወንድሞቹ የካለብነው ነው ማመሰግነው ክበሩልኝ። ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ባይ